የሚቀረጽበት ፒክቸር አለ ሶ እንደዛም ሆኖ እሱ በቃ እንተ ኖርማል አድርጎ ነው የቆጠረው እኔ ለመለያየት ሰበብ ፈልገሽ ነው ምናምን ምናምን እውነቱ ስለነገርኩሽ ነው ምናምን ብቻ ብዙ ነው ማለት በቃ መልኬን ወነተኛ መልከይን ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሽ እኔ እንደ ሆሳማ ቆንጆ ስላልሁሽ ሽማግሌ ስለሆንኩ እንደሱ ወጣት ስላልሆንኩ ነው አልፈልግም ይያልሽኛለሽ ሲልሽ ማኒፑሌት እያደረገች ነው አንቺ ደግሞ ከበደሽ እና መጀመሪያም ያልኩት ነገር ነበር፣ እንዳልኩሽ ፎቶ ለፎቶ ብለህ ከዋሸግ ከዛ ኢትስ ኦኬ ምናምን ነው አልኩት። ከዛ ኢትስ ኦኬ ምናምን እና አጠገብ ላሉ ልጆች ነገርኳቸው። ረጅም ጊዜ አወራችሁ ሰው እንደዚህ ቢሆንባችሁ ምን ታደርግ? በቃ ከብዶኝ ስላቸው እንደ ኧረ፣ በጣም ይከብዳል፣ እንዴት ማለት አወራሪን ስለሚያውቁ ከበዳቸው። ከዛ በኋላ ዱባይ መጣለው አለ አከራይን አወራት እንዳልኩች፣ በዛ ሰዓት የኔ አሰሪ ትራብል አድርጋ ነበር። ከዛ አጠገብ ያሉትን ሰዎች በሙሉ ያወራል። ከዛ አከራይን ማውራት ጀመረና ብር ልላክልሽ አለኝ አለ። ምክንያቱም እሷ በጣም ትቆይ ነበር። አከራይን ብትወልድ ነበር የሄደችው፣ በሰዓት እሷ እስከምትመጣ ድረስ ብር ልላክልሽ፣ ምንም አይነት ስራ እንዳሰሪ አለኝ ማለት ነው። ከዛ ኦኬ ምናምን አልኩት። ኦኬ ማለት ሳይሆን በመሀል ካገኘው ገባለሁ አለው። ስለ ኖ ኖ ኖ ከዛ ከራይሽ ማገናኛለሁ። ፈራው በጣም ማለት ነው። ከዛ ማታገናኝ የሆነ ሰው ጋር ችግር ስላለብሽ ነው ሲለኝ፣ ኦኬ ብዬ አገናኘት። ከዛ ምን አላት እሷን፣ አይዲሽን እና ስልክሽ ምናምን አድርገሽ ላኪልኝ ነው፣ ብር ሊ ልክልሽ ማለት ነው። ብር መላክ ይፈልጋል። አየሽ እንዴት አካባቢያቸው ያለ ሰውን አይዲ እንደሚሰበስብ። ያ ያ ያ አበበችን፣ አንቺና አበበችን ዘሴም ወይ ነው በቃ ያደረገው። እሷን አሰሯል ማዳሟን አንቺን ደግሞ አከራይ። ከዛ አይ ዶንት ኖ ፈጣሪ እንትን ሲለኝ ነው መሰለኝ። የፍሬ አከራይን አላገናኘሁትም፣ ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ፣ በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቸው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም፣ ካወራዋቸው ስድብ ነው። እኔንም እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን እላለሁኝ። ከዛ በኋላ ምን አደረገ? ዱባይ ልመጣ ነው አላት። አክራኝ ምን ይዤልሽ ልምጣ አላት። ከዛ ኧረ አንተ ብቻ በሰላም ና፣ ይሄ ሁሉ ጊዜ አውርታዎት በሰላም አንተ ብቻ በሰላም ና፣ ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት በዚህ ሰዓት እገባለሁ አለኝ። ኦኬ፣ ችግር የለውም ምናምን አልኩት። ከዛ ነበር ሀሳቡ ከጀርመን ዱባይ መጥተው ኤርፖርት ተቀበለሽው፣ ሆቴል ሊያርፍ ነው እናንተ ኢጃዛ ቤት ሊያርፍ ነው። መጀመሪያ ቤት ፈልግ አለኝ። ቤት ሙሉ ቤት ፈልጊ ላይክ እንደ ጌስት ሃውስ ማለት ነው። አዎ ፉሊ ፈርኒሽ አፓርትመንት ማለት ነው። አዎ ፈልጊ አለኝ። ከዛ እኔ አይ ዶንት ኖ ለምን እንደሆነ አላውቅም፣ ውስጤ አልተዋጠልኝም። በቃ እንደማይመጣ ገብቶ ነበረ። ከዛ እሱ ስትመጣ አይደርስም። ከዛ እንደውም ታዩ ታዩ ቢጎላ ሌላ ሳሪ የምትባላለች እዚህ ሻርጃ የምትኖር ማለት ነው። እሷ እኔ ሙሉ ነገር እሸፍንልሀለሁ ብላኛለች። እሷ ቤት እንትትልልኛለች እከራይልሃለሁ ብላኛለች። እንድትቀኝ ነው እንድትቀኝ ነው ሲኖር እሷ ወንድ እህትየው ወንድምየው የሚባል ጨዋታ አለ። እህትየው ወንድምየው የሚባል አለ። እሺ ሙት ደሞ አለቻቸው። እህትየው ወንድምየው የሚሉት ነገር አክሲያ እሱ እንትን ይልሻል አለች። እሷ ችግር የለውም፣ ምን ላይ ጣለው በቃ ብላለች፣ ምናምን አለች። ከዛ ኦኬ፣ እንደዛ ከሆነ እኔም የመፈለግ ሙድ ላይ አልነበርኩም። ሙሽ ኪና ማል። ከዛ መጣው ብሎ የመጣው ስንት ሰዓት ነው? ለሊት መጣው አለ ከዛ መጣው ብሎ በቃ ጠዋት እንገናኛለን ምናምን አለኝ አርፍጄ ነበር በዛቱ የተነሳ አንቺ ኤርፖርት ሄደሽ አትቀበዩም እንዴ ከጀርመን ድረስ አንቺን ብሎ ዱባይ እየመጣ ማለት የተነጋገራችሁት ኤርፖርት ልትመጪ ነው ላትመጪ የት ልትገናኙ ነው የተነጋገራችሁት እዛ ቤት ልንገናኝ ድራይቨር እህትዬው የምትቀበል እህትዬው የምትቀበለው እህትዬው የምትባለው አለኝ ወንድም እየው ሲመጣ እህትዬው ተቀብለው እዛ ምንና ማለት ነው ከዛ ጠዋት መጣ ብሎ ሊመጣ ሲል ለአራት ሰዓት ነው ለአምስት ሰዓት ስልኩን ዘጋ። አበበች ይህን ነገር ባለፈው አውርተዋል። ለአራት ሰዓት ነው ለአምስት ሰዓት አካባቢ ስልኩን ዘጋ። ይህ ፍላይት እያደረገ ነው። ፕሌን ውስጥ እኮ ስልክ ዝግ ነው መሆን ያለበት። ከዛ ዘጋ ና በኋላ ላይ ከዛ ጠዋት ስል እንደዚህ አለኝ። ወይኔ የሆነ እቃ ያመጣሁት እቃ ነበረ እሱን ማድረስ አለብኝ። ሬዲ ገብቻ እንደዋለ ድ ሊገብቶ ማለት ነው እኔ ጋር ገብቷል አበበሽ ነው ስቶሪ ለፋሽ ነው እኔ ጋር ጋር ኦሬዲ ጋር ካልተባለ ከዛ ጠዋት ላይ የሆነ እቃ የማደርሰው ቃለ እሱን እቃ አይቼ ይሁን እሱ አርፍሽ ከዛ ሌላ እቃ ደግሞ አያለም። በቃ ግን ታለ በጣም አስቸኳይ ነው መድረስ ያለበት መድኃኒት ነገር በጀርመን ቁጥር ነው ስቲል የሚያወራሽ፣ በውጭ ቁጥር በጀርመን እኮ ዋትሳፕ በጀርመን እኮ ዋትሳፕ ኢሙ በምን ነበር የምታወሩት? በጀርመን ነው የምጠጣው? በጀርመን እኮ ዋትሳፕ ወይስ ኢሞ? ዋትሳፕም ኢሞም ኦኬ። ዋትሳፕም ይሁን በቃ ገብቻለሁ ምናምን ብሎሻል፣ አንቺ አምነሻል። እሱ ኢማራት ገብቷል ከጀርመን ከዛ እቃ ሊያደርስ ነው። ምንድን ነው ዱባይ መድሃኒት፣ መድሃኒት ይዟል፣ መድሃኒት ይዟል። የሆነ እቃ አደርሳለሁ፣ አስቸኳይ ነው፣ የታመመ ሰው አለ፣ ለእሱ ነው። እሱ ደግሞ አሁን ኢትዮጵያ ፍላይት ሊያደርግ ነው መድረስ አለብኝ ስለን እኔ እንደዚህ ከዛ እሺ ችግር የለውም አልኩት። ከዛ ከሰዓትም ሲመጣ ቆይ የሆነ እንትን ይህ ተብዬ ነው በቃ ብቻላይ ድራማ በድራማ ከዛ የሆነ ሰዓት ላይ በቃ አሁን ይልሻል። ስንት ሰዓት ነው አሁን? ለምሳሌ አስራ ሁለት ሰዓት፣ ከሁለት ሰዓት በኋላ ስልክሽን ክፈችው። ኔትወርክሽን አጠፋፊና ቁጭ በይ። ምክንያቱም አሁን እንደዚህ መንዘላዘል አልፈልግም። ስልክሽን አጠፋፍተሽ ቁጭ በይ፣ ዋይፋይሽን አጥፊ አጠፋፊውና እና ጠብቅኝ። እሺ ነው ምናምን ነው፣ ይሄ የመንግስት ጠላት ነው፣ ተደብቆ ምናምን ነው የሚመጣው፣ በጨለማ ምናምን ነው የሚመጣው። ማለት ከሱ ጋር ከመገናኘት በፊት ዋይፋይሽን ማጠፋፋት ምናምን አለብሽ፣ ምንም አይነት መረጃ እንዳታወጪ። ያ የሆነ ሰዓት ላይ ብልጭ ሲልበት ቤጠ ሚሊዮንችና ብለሻል እሺ። ከዛ አጥፊ ያለኝ ልክ በዛ ባጠፋሁት ሰዓት ምን ተፈጠረ መሰለሽ ደውሎል አጥፊ ባለኝ ሰዓት ደውሏል። አዎ፣ እንደዚህ ዓይነት ድራማ ሊሰራ። አጥፊው ባለኝ ሰዓት ስደውል ዘግተሽ ነበር ይልሽ። በቃ ሀምሳ ጊዜ ተደውሎ፣ ኧረ የስድብ ናዳ። ከዛ በአልከኝ ሰዓት ነው የከፈትኩት ካልሽው አይሰማሽም። በቃ መሳደብ ነው ስራው። ከዛ በማግስቱ እንደዛ ከዛ በቃ አንዴ ሪል እስቴት ላይ ላይ ነው ሲል አንዴ ለናት ሪል እስቴት ዱባይ ላይ ሪል እስቴት ሊገዛ ሪል እስቴት ሊያይ ሄዶ ያው ሊያይ ነው ሲል ምን ሲል፣ አስራ አምስት ቀን ሙሉ በዚህ እንደዚህ የሚያለፈው ያለፈው የኔ ታሪክ ማለት ሳን ያገኘሽ ከጀርመን ሳያገኝሽ ወደ ዱባይ ተመለሰ። ከጀርመን ዱባይ ድረስ አልችም ብሎ መጥቶ አስራ አምስት ቀን ሪል እስቴት ሲፈልግ ምን ሲል ምን ሲል ሳያገኝሽ ቢዚ ሆኖ ወደ ጀርመን ተመልሻለሁ አለ። አዎ ከዛ በቃ ሁሌ ስልኩን አጥፊልሽ እና ወይም ደግሞ አንቺ በተኛሽ ሰዓት የሆነ ቦታ ሊሄድ ነው ሲልሽ እሺ ምናምን ትለዋለሽ። በዛ ሰዓት ነው ያለኝ ታይም። እተኛለሁ ስተኛ በተኛውበት ሰዓት ለካ ጀለስ ይደውላል ማለት ነው። ስትነሽ የቮይስ ማት በቃ ጠብቄሽ ጠብቄሽ በርሽ ላይ ሄጃለሁኝ መጥቼ ነበረ፣ አንቺ ግን ስልክ አታነሺም። ስንት ሰዓት ሙሉ ስቀጠቅጥልሽ ነበር ምናምን ብሎ አለ። ከዛ አካባቢ ይህ ልጅ መቼ ነው የሚመጣው? ትለኛለች። ከዛ መቷል እኮ ምናምን አልኳት። በቃ መጀመሪያ ላይ መዋሸት ጀመርኩ። በኋላ ላይ እንዴ እንደዚህ አስጠብቆሽ አስጠብቆሽ ይሄን ውድ ጊዜ አበሸሽ ምናምን አለች። እሱ ከምትንሽ ተሰማት። ከዛ በኋላ በቃ ጀርመን ሄደ። ጀርመን ሄደ የሆነ ሰዓት ላይ በቃ ነብሴን ጭንቅ ጥብብ አደረጋት። እኔ እንደዚህ በድይ ሻሌን። በቃ ክፋቱ እየባሰ መጣ። ክፋት ላይ ክፋት ከክፋት ላይ ክፋት ከክፋት ላይ ክፋት እየባሰ እየባሰ ሲመጣ በጽሞና አናገርኩት። በቃ እኔ ከዚህ በኋላ አልፈልግም ምክንያቱም ከወንድሜ ጋም እንዳስደውል ምናምን የምር በሰዓቱ ማለት ነው። አንቺ በጣም ስማርት ሰው ትመስያለች ስታወሪ በሰዓቱ ዱባይ መምጣቱን አምነሽ ነበር? ለአስራ አምስት ቀን ሙሉ ሳያገኘሽ ፍቅረኛ ስንት ጊዜ አውርታችሁ ነበር? እሱ ዱባይ የመጣው አመት? ኧረ አይደለም፣ አምስት ወር፣ ስድስት ወር ስድስት ወር ያወራሽ ወንድ ስድስት ወር በየቀኑ በቪዲዮ ያወራሽ የተላመድሽ ወንድ ፍቅረኛ የድረሻ ወንድ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ ሪልስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኝሽ እንደተመለሰ መጀመሪያ ላይ ነበር ያመንኩት። የመጀመሪያ ሳምንት ቀናቶች አምኜ ነበረ። ከዛ በኋላ ግን እንትን እንደሆነ ገባኝ። ከዛ እኔ አልኩት ካልመጣህም ችግር የለውም እኔ እኮ ለምን አልመጣህም ብዬ ማስጨንቅ ሰው አይደለሁም ስለ እንዳልኩሽ ነው በቃ ድራማ ድራማ በድራማ ላይ ድራማ በድራማ ላይ ድራማ ነበር የሚያደርገው ምን አይነት ድራማ ለምሳሌ ካልመጣህም ሁለት ነገር ይጽፊ ማልቀስ ጀምራ እንዴ እኔ ላንቺ ያን ድወጭ አውጥቼ ይሄን ሁሉ ያራሱ ነገር ማቂ ትሙት የውጡ ስሙልኝ ስለራቁት ቪዲዮ ስታወርድ እኔ ደስ በነሱ ነው ጫውጥኝ ኧረ ስለደረሰኝ አይደለም ወንድሜ፣ ስለ ብር አይደለም። ስለ እራቁት ቪዲዮ እናውራ። እኔ ለእነሱ እንዲያርጌ አርጌ። እኔ ነኝ ተበዳይ፣ እነሱ ናቸው ብሬን ይበሉብኝ። ብሬን በሉብኝ። ሴቶች ብሬን በሉ። እኔ እኔ ነኝ ተበዳይ። እኔ ነኝ ተበዳይ። እሪ እሪ። ነገሩን ለመሸፋፈን በጣም ስማርት ካልሆናችሁ በእንደዚህ አይነት ሰው አትችሉትም። አሁን ሰዓት የለኝም ስትሰኝ ቻት ይስ። አሁን ትክክለኛው ኖሮ ያወራሁን ወይስ ቻት ነው? አሁን ደግሞ እሱ ያውራ አንቺ ምንም አትጠይቂም፣ አይደለም አንቺም፣ ሚዩት አድርጌ፣ የሱ ተራ ነው። እሱ ያውራ። እሺ ወንድሜ ስምህ ካንተ ጽጾ፣ ችግር የለም፣ ችግር የለም፣ ችግር የለም። አቢባይ ላይክ፣ እሷም ታውቃለች። ተካራክረን አስጠፍተ ነው፣ ከቢጎ ላይ እንዲጠፋ የሚያደርግ ነው። እኛ ነው። ልጁ ቆሻሻ ነው። አዎ ነው። አሁንም ቢሆን አምኖት አድርገው እንደዛ ያደረገውን ነገር ማድረግ ነበረበት አልነበረበትም? በጣም ቆሻሻ ነው። ቆሻሻ አይደለ ግን እሱ አሁን የምታወራው ላባ ናይትን በሚያወራ ሰዓት ይሄ ልጅ ፎቶ የዚህ ልጅ ፎቶ አድርጎ አላወራትም። ቢጎ ላይ ነበረ በዚህ ልጅ ፎቶ ነው ያወራ። እኔ ኔን ፎቶ ነው ያወጣሁበት ቢጎ ላይ ላባ ናይት ላባ ናይት ነኝ እኮ እኔም ላባ ናይት ነኝ። እኔ ነኝ ያወጣሁበት እኮ ሶልቲ ነኝ ሶልቲ ነኝ ሶልቲ ነኝ። አውሽ ነኝ። ኦኬ ኦኬ። እኔ ነኝ ያወጣሁበት ያንን ፎቶ ቢጎ ላይ ማለት ነው። ይሄ ልጅ እንዳልሆነ ያወጣሁት እኔ ነኝ ቢጎ ላይ ማንም አይደለም። አው ሙሉ ግን አንዴ ልናገር፣ ችግር የለም ምናልባት፣ ጾጺ ለባና አንተ ሳታውቃት በፊት ምን አላስቀምጣው ቆብ ቢሆንስ በዚህ ፎቶ ተዋውቋት ኦሬዲ በሪል ማንነቱ ከመጣ ቢሆን በኋላ ቢሆን ሰንትና ትበያውቃለሽ። ለኛ መታ አሁን እዚህ ጋር እራሱ በተናገረችው ነገር የሰማነው ነገርና ለእኛ የመታ የተናገረችው ነገር አንድ አይደለም። ምክንያቱም ለእኛ ያለችው ለወንድሜ ቪዲዮን ላከለት ብላ ነው የነገረችው። ለኛ እዛ ጋር አልደረስኩም። አሁን አልደረሰችም፣ አስፈራራት እንጂ አልደረሰ። አሁን ስለ ማርቆስ አውራለሁ። እኔን ግን እንትን እንዳትለኝ ስታውራ፣ ራስን ችለው አውራ። እኔ ወሬን አልጨረስኩም። ወይ ልትበጠብጥ ነው የገባኸው? እሱን እዛው። ኖ ኖ ኖ እሱ እኮ ቆሻሻ ሰው ነው እኮ አለ እኮ የማርቆስ። አንተ ራስን ዲፋይንድ ማድረግ ትችላለህ፣ ማርቆስን ዲፋይንድ ማድረግ ትችላለህ። እኔ ግን መናገር እኔ ነኝ እዚህ ጋር መጥቼ የተናገርኩት አንተ አዘነኝ አይደለም። ላቫን አቢባ ላይክ እውነቱን ነው ማወቅ የፈለግሽው ወይስ ተደብቆ አስመስዬ አስመስዬ አስመስዬ ነው ማለፍ ያለብኝ? እኔሚአድር ነበርያረሪሮጣነሚዩት አድርጊለት። እና የአንቺ ተራ ላይ እሱ ሚዩቱን አላበራም። ማንም የማንም ሰው ተራ ላይ ሚዩት እንዳታበሩ። ሁሉም ተራውን ጠብቆ ነው የሚያወራው። አንድ ሰው ሲጨርስ አንድ ሰው ሚውቱን ያበራል። ጥያቄ ያለው ሰው እንደኔ እንደዚህ እኔ ማንንም አላቋረጥም ሰው አከብራለሁ። እንደዚህ ደብተርና እስክሪብቶ ይዛችሁ ጻፉ ከፈለጋችሁ። እኔ ጥያቄ ካለኝ እጽፋለሁ። ያ ሰው ሲጨርስ ተራዬን ሚውቴን አብርቼ ጥያቄውን እጠይቃለሁ ማንም ማንንም እንዳያቋርጥ። የምታቋርጡ ሰዎች አላት የሆነ እውነታ እንዳይወጣ ፈልጋችኋል። ያንን ለመሸፈን እየሞከራችሁ ነው ማለት ነው። ማንም ማንንም እንዳያቋርጥ። ጀምር። ኦኬ እ ምን ተፈጠረ? መታ ለእኛ ነገረችን። ምን አለች? እንደዚህ ያድርጉ ቪዲዮ፣ ይህን እንደዚህ ቀርጾ እንደዚህ በማረግበት ሰዓት ላይ ምናምን ነገር እንዳለ ቪዲዮን ቀርጾ አስፈራራኝ አለች። ማስፈራራቱን ሲጀምር ማን ነው ማን ነው? ቪዲዮ ይምጣ ፎቶ ይምጣ ተባለ። ፎቶ መጣ፣ ምናምን መናገር ተጀመረ ማለት ነው።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 እዛ ጋር ለወንድሜ ቪዲዮን እንደዚህ አድርጎ ለወንድሜ የራቆቱን ቪዲዮ በቃ እንዳለ ያለውን ቪዲዮ ላከ ስትል እኛ ገብተን አናግረነው ልጁ የምሬ ነው ምልሽ። አሁንም ቢሆነ ደግም ልሻለሁ ልጁ ቆሻሻ ነው። አዎ ቪዲዮ ብዙ ነገር እንትን ስጥል ቪዲዮ ልኮልናል። ለእኛው ላልኮልን ይኸው፣ ምናምን እኔ ያለው እኔ እቀራለሁ ይሄ ነው ብሎ ያው በአሽሙር አለ አደለ። ያው መበተን አልፈልግም ግን ይኸው እያልሽ የምትበትኝው ነገር እንደዛ አድርጎታል። የሷን አድርጓል። በጣም ቆሻሻ ነው። ይሄንን ቪዲዮ ለወንድሜ ይልኩልት አለ ስትል እሱን ተናግረ ነው ምን ብለን በጣም እንትን ብለ ነው። ከቢጎ ላይ አጠፋ ነው፣ ቢጎ ላይ ጠፋ፣ ከነጨራሹ ጠፋ። ቢጎ ላይ የሚባል ዝርም አላለም። ገባሽ አይደለ? ግን እሱ መሆኑን መጀመሪያውኑ ቪዲዮውን ሲያወሩ ምንም ነገር በሚያደርጉ ሰዓት ሽኒው ቢካዝ ምንም ነገር በሚያደርጉበት ሰዓት ላይ እሱም እሷ የሚታዩ ነበር። እኛ ያየነው ቪዲዮ ላይ ይሄ ኮምፕሊትሊ ወዘ ላይ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 እሱ ያወራው እዚህ ጋ ትክክል አይደለም። ውሸት ነው እሱ። ሲጀመር በሰዓቱ አልነበረም ጓደኞች ናቸው ያወቁት። እሱ አልነበረም ሲሳደብ የነበረ ሰው ነበር። ቢጎላ የእኔን ሲሳደብ የነበረ ሰው

አዳምጠኝ ከሁለቱም ወገን ነው የምንሰማው። የተመቻቹ አሶች ከሌላ አሶች ከልሆን አስገቢ ማለት አይለኝም። ከሁለቱም ወገን ነው የምንሰማው ማለት ከአንድ ወገን አይደለም። አንተ የእሱ ወገንም ልትሆን ትችላለህ። ምንም ችግር የለም። እኔ አላውቀውም። እኔ ጓደኛ የለኝም። ጓደኛ የሚባል የለኝም። እውነት ነው የምናገረው። አያገባኝም እኔ ስለ እሱ። ጓደኛዬ ቢሆን እኮ ግማታም ነው፣ ቆሻሻ ነው። አይደልሽም? ሴትን ልጅ አሳምነሽ አንቺን አፍቅራ የምር አፍቅራ እንደዚህ የሚያደርግ ወንድ ወንድ አይደለም። ለእኔ ለኔ ወንድ አይደለም። በቃ ካፈቀረችና ካደረገች ያቺ ልጅ በቃ ካንቺና ከእሷ ጋር ነው መቅረት ያለበት። እንደዚህ አይነት ነገር ማውራት አይደለም ማውራት። እኔ በወንዶች ማለት ያለው ወንድ ልጅ ገባሽ አይደለ? ወንድ ልጅ ያደረገውን የረዳውንን አያወራም በሚባለው አምናል። ግን እሱ ያደረገው ቆሻሻነቱን እኮ አልካድኩም። አሁንም ቢሆን ግን እሱ ያለችው እሷ ቪዲዮ ላይ እኔ አላየውም፣ እሱ ብቻ ነው የሚያየው ያለች ነበር። ይመስላል አይደለም፣ መጀመሪያ አላየውትም። እሱ ሲጀመር ማርክስ ማንቴ የነገረኝ እኮ አንተ ቪዲዮ አከፋፋይ እንደሆንክ ለእሱ እንደምሰጠው ነው የሴቶቹን ቪዲዮ። እኔ ሳላቀክ ቢጎ ላይ ቪዲዮ አከፋፋይ እንደሆንክ ነው እኔም አቀክ። ስለዚህ አንተ ማራታ አይችልም። አሁን አሁን ቪዲዮ አከፋፋይ ነኝ ብሎሃል። በዛ ቪዲዮ አከፋፋይ ነኝ እሱ ነው ያለኝ። ሴቶች ዲየሚክል አንተ ማርኮስን አላወቅከውም። እንዲህ ነው ስለ እያንዳንዱ ሰውዬ ሄደህ በውስጥ የሚያወራው እንደዚህ ነው። ገባ ሴቶቹን ለብቻቸው አጎሩ ማጥቃት የሚፈልገው ለብቻቸው ጥግ ኮርነር ላይ እኔ አሁንም ቢሆን ሀቢባዬ እያልኩሽ ነው። ልጁ ቆሻሻ ነው። አሜን ልጁ ብዬሽ አሳነፍኩት። ሰውዬው በጣም ቆሻሻ ነው። አሁንም ቢሆን ወደፊትም ቢሆን ቢጎም ላይ ሰድበዋለሁ። አሁንም በሰድቦ አልጠግብም እሱ ሰው ገባሽ አይደለ? አዎ፣ ተሳዳቢ ነን አላችሁ? አዎ፣ ተሳዳቢ ነኝ። ጆከር የሚያገኛል ማንም የሚያገኛል። ይህን ስሳደብ ግን ሳልስድርሽብኝ አልደርስም። ገባሽ አይደለ? አቢባ ግን እዚህ ጋራ ደግሞ ሪያሊቲ ነገር ደግሞ እያለ ከእናንተ ጋር አንድ ፔጅ ለመምሰል ብዬ ውሸቱን አልዝ። አዎ፣ ልክ ነው እውነት ናት። እንደዚህ አርኮ ነው ምናምን ብልኮ። አዎ፣ ጾቲም ነበር ይመስክር ትልሽ ነበር። ግን እውነት ነው የምናገረው ያለውን እውነቱን እናገራለሁ በእኔ ጉዳይ አልነበርክማ የነበሩት ይመጣሉ አንተ አልነበርክም እነ ማን የነበሩት እነ ፋሪቲ አንተ አልነበርክም እነ ፋሪቲ አረ አረ አረ ፋሪቲ ማለት አነጣውለው ያልሽው ጓደኛው ነው የእሱ ጓደኛ የማርስ ጓደኛ ይኸውልሽ አቢባዬ የምሬን ነው የምልሽ እኔ ላይክ በጣም ሪስፔክት አደረግሻለሁ ግን ብዙ ጊዜ አጉል ተጉዳ ምናምን ብለው ሳይድ ለነሱ አታያሽ። ቢኮዝ ይሄ ሪያሊቲ እና ፋክት ያለውን ነገር ደግሞ እንዲወራ ማይፈልጉ ከሰማሻት፣ ምንድን ያለችሽ? ልክ ልናገር ስል መጀመሪያ ማቋረጥ ጀመረች። ቀጥሎ ደግሞ የእሱ ቪዲዮ አከፋፋይ ነው አለች። ከዛ በኋላ ደግሞ አሶቹ ነው ያለችሽ። ታዲያን ያስወጣው አላሽ እኮ ነሽ ልሽ አቢባየ ሚት አድርጌ ነበረ ሰማሻ አለ። ወሬዋን እስክንጨርስ ድረስ ጣበቃ አስገባችሁ ድረስ ሚዩት አድርጌ ሀቢባዬ ከጨረሰች እኔ መውጣት ስላለብኝ ብዙ ስለማልቆይ ልናገሩ ስል እሺ ያልሽ አይደለ? እስከዛ ደግሞ እኔ ደግሞ እንድናገር ደግሞ ከፈቀድሽልኝ አይምሩን፣ እዚህ ጋር ሌላ ነገር ሌላ ቦታ ከመበታጠንብኝ ልጨርስና ከዛ በኋላ እንደመጠልሽ ትማር ትቻለሽ። ያው ትምፕሊት ከዚህ በኋላ ሚዩትሽ እንዳታበሪ ባክሽ። አመሰግናለሁ። ቀጥል ውሳማ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 ለምን እንደሚጠቀም ፎቶ የመቼ ነው ወንድሜ? አሁን የመቼ እንደሆነ አላውቅም። አካውንቱ ይናገራል፣ መቼ እንደተከፈተ አካውንቱ ይናገራል። ስክሪንሾት አለ አይደለ? አካውንቱ መቼ እንደተከፈተ ይናገራል። ከላይ የተከፈተበት ቀን፣ ሰዓቱ ቦታውን ላይ ይናገራል። ቢሉ እሺ፣ አሁን ላሳይህ አሁን ለምሳሌ ቻፕ ኩን ምናምን ዋን ሰን ትሪ ኤት የሚል አለ። ይሄ ኔ አይደለም። ኦኬ፣ የእሱ ስም ደግሞ አሞራው ወይም ደግሞ ኢግል ነበረ ሰው። እሷን በሚያወራት ሰዓት አሞራው ወይም ኢግል ነበረ፣ ስም አሞራው ወይ ኢግል። አቢባ እናቴ ትሙት ገብርኤልን፣ ይኸውልሽ እኔ ምንም የማገኝበት ነገር የለም ስለሆነ ነው የገባሁት እንጂ ማለት ነው። ኧረ በመድኃኒዓለም ለምን እንደዚህ? ይሄ ነው፣ በቃ እንደዚህ ነው። ለምን ጠበቃ ትቆምልኛለ ወይ? ለሱ ለምን ጠበቃ ትቆማለ? ራሱ እውነት እውነት እውነት እውነትን እያየው ደሞ ዝም ማለት ስለማልችል።